ሰላም ጠና ስጥልን፣ ክቡራን ተመልካቾቻችን እና አድማጮቻችን፣ ዘውዱ መንግስት ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሸዋጫጭ ዜናዎችን አቀርብላቸዋለሁ፣ አብራችሁን ቆዩ። በቅድሚያም እርሶችን ነው መቀሌ በተቃዋሚ ሰልፈኞች ተጥለቀለቀች፣ ሰራዊቱ ከነ መኪኖቹ ሙሉ በሙሉ ተደመሰሰ፣ የሽመልስ ቅልብ ወታደሮች ከፋኖ ጋር ሊዋጉ መሆኑ ተገለጸ፣ ሰራዊቱ ወደ ወልዲያ እየተመመ ነው። ግብፅም እርምጃ እወስዳለሁ አለች። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆዩ ኢትዮጵያ የተደጋጋሚ ጊዜያቶች በትግራይ የተለያዩ አባ አካባቢዎች የሚደረገው ተቃውሞ እንደቀጠለ ነው የሚገኘው። በመንግስት በኩል ውሳኔ ያልተሰጠበት ጉዳይ ዛሬም በንጥልጥል መቆየቱ ብዙዎቹን አበሳጭቷቸዋል። በተለይም የቲዲኤፍ ወታደሮችን፣ የትግራይ ክልል ታጣቂዎች፣ ራሱን ቲዲኤፍ የሚለው ኃይል ለተቃውሞ መቀሌ ከተማ አደባባይ ወጥቷል። ንቅል ብሎ ጥቅማ ጥቅማችን ይከበር በሚል ነው ለጥያቄ ሰልፍ ያደረጉት። በዛሬው ዕለት ይህ ሰልፍ ከመደረጉ በፊትም ከሰሞኑ መንገድ በመዝጋት ተቃውሞ ሲያሰሙ እንደነበረም የሚዘነጋ አይደለም። አሁን ግን በቃ በጌታቸው ረዳ በኩል የሚመራውም ሆነ እንደዚሁም በ ዶክተር ደብረ ጽዮን በኩል የሚመራው የህወት ኃይል ዛሬም ውዝግቡና ጭቅጭቁ እንደቀጠለ ቢሆንም ሆኖም ግን እኛን ያሰበን ማንም አካል የለም እየተሰቃየን ነን ሲሉ ነው በተለይም ወታደሮቹ ጥያቄያቸውን እያቀረቡ የሚገኙት። ለውጊያ ሲሆን ትፈልጉናላችሁ፣ ጥቅም ሲሆን ወደ ራሳችሁ ታደላላችሁ ያሉት እነዚሁ የትዴፍ ወታደሮች ካሁን በኋላ በቃን ሲሉ በመቀሌ አደባባይ በዚህ ሁኔታ ተቃውሟቸውን አስደምጠዋል። የፋኖ ኃይል እያሽመደመደው የሚገኘው የመንግስት ኃይል አሁን ጭንቀት ውስጥ ገብቷል። ከፍተኛ ቁጥር ያላቸው ወታደሮቹን ወደ ወልዲያ እያስገባ መሆኑ መረጃዎች ከስፍራው እየወጡ ነው የሚገኙት። ይሁን እንጂ ፋኖ አሁንም ትግሉን አጠናክሮ ወታደራዊ ኃይሉን አጎልብቶ ወደፊት እየገሰገሰ ትላልቅ ከተሞች ሳይቀሩ በመቆጣጠር ላይ መሆኑ ነው የታወቀው። በተደጋጋሚ ጊዜያቶች ማስጠንቀቂያ የተሰጣቸው በተለይም የልዩ ኃይልና ምንሻው በአማራ ክልል የሚገኙት አሁንስ በቃን ብለው ፋኖን መቀላቀላቸው እየጨመረ መሄዱም ታውቋል። በሌላም በኩል በሁለት ተሽከርካሪ ተጭኖ ከለሚ በመጓዝ ላይ ያለ የአገዛዙ መከላከያ ሰራዊት ጃርቶ በተባለ ቦታ ላይ ሙሉ በሙሉ ተደምስሷል ብለዋል ፋኖቹ። የአማራ ፋኖ ብሔራዊ ኃይል አማራ ቀጠና አጼ ዘርዓ ያዕቆብ አንደኛ ኮር ቃኘው አርፒጂ እና ቦምብ በተወሰዱት ድንገተኛ የደፈጣ ጥቃት ነው በሁለት መኪናዎች ተጭኖ ወደ ጃማ በመንቀሳቀስ ላይ እያለ ነው ጃልቶ በተባለች ቦታ ከነተሽከርካሪዎቹ ሙሉ በሙሉ መጋየት ችለዋል። የቀሩትን የአገዛዙ ስፋ አስጠባቂ ኃይሎች ሙሉ ለሙሉ ለመደምሰስ ከፍተኛ ትንቅንቅ እየተደረገ ሲሆን ዝርዝር መረጃውን በቀጣይ ይዘንላችሁ እንቀርባለን። ዘበቻ አርበኛ ደማሊ አባናደው በድል ተጠናቀቃ አለ ሥራዎችን አሁን በሚገባው መልኩ ወስጃለሁ፣ ቀጣውን እስክ ቀጥል ብሏል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ምኒልክ መስከረም 14 2018 ዓ ም የተጀመረው ዘመቻ አርበኛ አደማሊ አባናዳው በበርካታ ወታደራዊና ፖለቲካዊ እንዲሁም ዲፕሎማሲያዊ ድሎች ታጅቦ መስከረም 32 2018 ዓ ም ተቋጭቷል ሲል ገልጠዋል። ዘመቻው መስከረም 12 2018 ከጠዋቱ 12 ሰዓት በአምስቱም ኮሮች በተመሳሳይ ሰዓት ውጊያ በማክፈት ከጀመርንበት ቅጽበት አንስቶ የአማራ ፋኖ ብሔራዊ ኃይል ምኒሊክ እዝ አንደኛ ምስራቅ አማራ ኮር ሁለተኛ ላስታ አሳምሮ ኮር፣ ልጅ ኢያሱ ኮር፣ ንጉስ ሚካኤል አሊ ኮር፣ የእዙ ልዩ ዘመቻ እንዲሁም በአንዳንድ ቀጠናዎች በቅንጅት የድርጅታችንን አካል የሆኑት ቴድሮስ እዝ፣ አሳምነው እዝ፣ በላይ ዘለቀ እዝና መላው የሰራዊቱ አባል በየደረጃው በሚገኙ ኃይላት አመራሮችና የእዛችን ስራ አስፈጻሚዎች አመራሮች እረፍት አልባ የውጊያ ተሳትፎ አመራር በመስጠት የህሉና ትግሉን ታሪክ አዲስ ምዕራብ ውስጥ ማስገባት ተችሏል ሲል ገልጸዋል። ዘመቻው ታቅዶ ወደ ተግባር ከተገባበት ጊዜ ጀምሮ የድርጅታችን አማራ ፋኖ ብሔራዊ ቀጠና አመራሮች የሞራል ድጋፍ ከመስጠት ጀምሮ የዘመቻውን አካል በመሆን የጠላትን እንቅስቃሴ በመገደብ አልፎ ባደረግናቸው የጋራ ውጊያዎች የአማራን ህዝብ ሉና ትግል መሪ ድርጅት እንደተፈጠረ በተግባር አሳይተናል ብለዋል። ለአስራ ስምንት ቀናት ያለ እረፍት በዘለቀው ዘመቻ ባናዶ በርካታ የነፍስ ወከፍ የቡድንና መካናይዝድ የጦር መሳሪያዎችን ከበርካታ ተተኳሾች ጋር እንዲሁም ከሀያ በላይ ወታደራዊ ተሽከርካሪዎችን በምርኮ የተገኘበት ሲሆን ጠላት አምስት ክፍለ ጦሮች እየተበታተኑበት ውጊያ አቅደው የሚመሩ የውጊያ መሐንዲሶችን ጨምሮ በርካታ መስመራዊ መኮንኖችን ያጣበት በመቶዎች የተማረኩበትና በሺዎች ሙትና ቁስለኛ የሆኑበት ስኬታማ ዘመቻ እንደነበረም በግምገማችን አረጋግጠናል ሲል ገልጠዋል። ዘመቻ አርበኛ አደመ አሊ አባናደው የተደረጉት የአማራን ህልውና ትግል ከጀመረበት ካለፉት ሁለት ዓመታት ወዲህ ጥላት ካስተናገዳቸው ኪሳራዎች እጅግ የከበደውን ኪሳራ ዘመቻ አደመ አሊ አስተናግዷል ብለዋል። ፋኖ በርካታ ወረዳዎችን፣ ከተማን አስተዳደሮችና ሰፊ ቀጠናዎችን የተቆጣጠረበት የህዝብን አስተዳደር መዋቅር በሰፊው ይዘረጋበት በቀጣይ እንደ አማራ አማራ ፋኖ ብሔራዊ በሚያውጀው ዘመቻ ምን ሊፈጠር እንደሚችል ትልቅ ፍንጭ የሰጠበት አቅማችንን ለወዳጅ ጠላት ያሳየንበት ልዩ ዘመቻ ነው ሲል ገልጦታል። በጥቅል ግምገማችን በዘመቻ ፋኖን ትግል አዲስ የትግል ምዕራፍ የደረሰንበት በመሆኑ በተመዘገበው ድል ሰራዊታችንና ድርጅታችንን ብቻ ሳይሆን የትግሉን ባለቤት የሆነው መላው የአማራ ህዝብ፣ የአማራ ትግል ደጋፊዎችን እንኳን ደስ አለን እንኳን ደስ አላችሁ ለማለት እንወዳለን። ብሏል። ከምንም በላይ የአማራ ፋኖ ትግል ዓለም አቀፍ የጦርነት ህጎችን እንደሚያከብ በምርኮኛ አያያዙ ዓለም አቀፍ ማህበረሰብን በማሳየት ትግላችን ራስን የመከላከል እንዲጠፋ የተፈረደበትን ህዝብ ሁሉና በማዳን ተልኮ እንደሆነ ተግባር ማስመስከር ይችለናል ሲል ገልጿል። ነፃ በወጡ ከተሞች የወረዳና ማዕከላት ደማቅ አቀባበል ያደረገልን ህዝባችን በተሳትፎ የትግሉ ባለቤት ዳግም አስመስክሯል ሲል ገልጧል። የዓለም አቀፍ የሰብአዊ ሕግ በሚደነግገው መሰረት ሰብአዊ ክብራቸውን በጠበቀ ሁኔታ የያዝናቸው የቀድሞ የብልጽግና ሰራዊት አባላት ይህንን ምስክርነታቸውን በዓለም አቀፍ የህብረተሰብ አባላት ፊት እመስክረዋል። ይህ የአዲሱን የአማራ ህሉና ታሪክ ምዕራፍ ነው ሲል ገልጦታል። በቀጣይም እንደ ድርጅት በምናደርጋቸው ዘመቻዎች ለዓለም አቀፍ የሰብአዊነት ህግ ተገዢ ሆነን እስከ አራት ኪሎ ድረስ እንደምንዘልቅ ዳግም ማረጋገጥ እንወዳለን ሲልም ገልጧል። አጠቃላይ ባለፉት 18 ቀናት ዘመቻ ባናዶ የተመዘገበው ዝርዝር ቁጥራቸውና ሌሎች መረጃዎች የማጠቃለያ ሪፖርት ይዘን እንመለስበታለን። መዳረሻውን እድልና ነፃነት የሆነው የአማራ ህዝብ የህሉና ተጋድሎ ተጠናክሮ ይቀጥላል። ህሉናችንን በተባብረ በተባበረ ክንዳችን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ።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 የሚወስዱት መረጃ መሰረት ከፍተኛ ቁጥር ያለው ኃይል እየተደመሰሰ ሲሆን የአድማ ብተና ሻለቃ መሪና የሻምበል መሪ እንዲሁም ሶስት የወረዳ አመራሮች አብረው እስከወዳኛው መሸኘታቸውም ተገልጧል። የተደመሰሰው የጠላት ቁጥር ሊጨምር እንደሚችልም ነው የተገመተው። በተደረጉት ጦርነቶች በምንልክት ዘመቻ መሪኮኖ ፋንታሆን መኩዬ በእዙ ምክትል ወታደር አዛዥ ሻለቃ ሀብታሙ ደምሴነ በንጉስ ሚካኤል አሊ ኮላስ አዛዥ በአርበኛ አብነው ታደሰ እንዲሁም በእዙ ወታደራዊ አማካሪ በሻለቃ ክንዱ ሰውነት የተመራው የደንሳ ኦፕሬሽንም የጠላት አራት ከባድ ምሽጎች የተሰበሩ መሆኑን ታውቋል። በከተማይቱ ዳር ማለትም በጎራድ ሸኝት፣ በዙዋ በጎጃም በርና፣ በሙያና ቴክኒክ ጠላት ያዘጋጀው ምሽጎች ሙሉ በሙሉ መሰባበራቸው ነው የተገለጸው። ጠላት ሲጠቀምባቸው የነበሩ ቁሳቁሶችና ሌሎች ንብረቶችም ከኮሮ ሰራዊት እጅ ገብተው ወደ ፋኖ የጦር ሰፈር የተወሰዱ ሲሆን ኮሎኔል መብሬ የተመራው የጠላት ኃይል ከእስከዛሬው በበለጠ አኳን ከባድና ሰብአዊ ኪሳራ ጭምር እንደደረሰበት ነው የወታደራዊ ምንጮች የገለጹት። እና ሰራዊት በአማራ ፋኖ ብሔራዊ ኃይል የደረሰበትን ጥቃት መቋቋም ሲያቅተው በወገን አስተላለፍ መጠነኛ ውጊያ ብቻ ከመደምሰስ ለመዳን የወረዳ ከተሞችን ጥሎ መፈርጠጡን ተገለጠ። ከሰሞኑ በዘመቻ አደም አሊ አባናደው በምንሊክ እዝ ከፍተኛ ውርደት የተከናነበው ሰራዊቱ በአሳምነው እዝ ተጨማሪ ውርደት ተከናንበው ከተሞችን ለቆ መውጣት ነው የታወቀው። ከአማራ ፋኖ ብሔራዊ ደቡብ አማራ ቀጠና አሳምነው እዝ አጼ ዘራይቆብ አንደኛ ኮር በሸዋብ ቀጠና በተደጋጋሚ በብልጽግና መራሹ የጥፋት ቡድን ላይ በወሰደው የደፈጣና የመደበኛ ውጊያ ክፉኛ የተቀጠቀጠው ሰራዊት በፍርሃት ቆፈን ተውጦ የግሸን ራቤን ወረዳ ዋና መቀመጫ ራቤል ከተማንም ለቆ ሽሽቷል። ይህ የጥፋት ቡድን ከራቤል ከተማ ሲወጣ ለአማራ ሕዝብ ያለውን ጥላቻ በሚያሳይ መልኩ በርካታ የማህበራዊ ተቋማትና የፋይናንስ ተቋማትን ዘርፎ አውድሞ ሄደ ሲሆን በተለይ በባንኮችና የጤና ተቋማት ንብረት በሚዘገንን ሁኔታ ዘርፎ መውጣቱ ነው የተረጋገጠው። የኦሮሚያ ልዩ ኃይል ወታደሮች ፋኖን ሊገጥሙ መሆኑ ተገለጸ። አማራውን እርስ በርስ ደም አቃብተነዋል። ጥሬ ስጋ የቀለብን አሰልጥነን ያስቀመጥነው ሰራዊት አለን። የኦሮሚያ ልዩ ኃይል ፈተን እንለቅበታለን አለ ሽመልስ አብዲሳ። ሚኒሻ ሆኖ ከፋኖ ቤተሰብ ያልገደለ የለም። በተመሳሳይ ፋኖ ሆኖ ከሚኒሻ ቤተሰብ ያልገደለ የለም። በአማራ ባህል ደግሞ ደም ሳይመልሱ መቅረት እንደ ነውር የሚቆጠር ነገር አለ። ስለዚህ አሁን እርስ በርስ ለግድያ የሚፈላለጉ ደመኞች ሆነዋል። ፋኖን አጥፋልን ብለን የምንለምለው ሚኒሻ አይኖረንም። ለራሱ ሲል የራሱን ሕይወት ለማትረፍ ሲል ያለምንም ክፍያ ፋኖን ያሳድድልናል። በእንደዚህ አይነት መንገድ እጃችን ላይ ያለውን ገንዘብ ለሚኒሻው ከመበተን ድነናል። ገንዘቡ ለገዳ ልዩ ኮማንዶ ማሰልጠኛና መሳሪያ መግዣ ይውላል። አማራ ከዚህ በኋላ ከነሙሉ ክብሩ ባባ ገዳ ልጆች ፊት የሚቆምበት ዘመን አብቅቷል። ማንም አባከና የሚለው ሰው አይኖርም። ቀደም ብዬ እንደነገርኳችሁ አማራ ከዚህ በኋላ እስከ ምጽዓት ድረስ ምንም አይነት ፖለቲካ ውሳኔ ሰጭነት ሚና እንዳይኖረው አድርገን ሰርተናል። አንዳንዶቹ ይህንን ስንል መታበይ ይመስላቸዋል። ነገር ግን ፖለቲካውን የሰራነው ሰዎች ስለምናውቀው ነው እንዲህ የምንለው። ከእንግዲህ ኦሮሞ ማድረግ ያለበት ስትበድለው ከነበረችው ምኒልክ ሰራሽ ሀገር ቁጭ ብሎ ካሳ መቀበል ብቻ ነው። ከኦሮሞ ጋር ሰላም ፈጥሬ እኖራለሁ የሚል አካል ካለ እሱን እንቀበላለን። ነገር ግን አካሄዱ የሚሆነው ኦሮሞ በሚወስንለት ማንኛውም ሕግና ድንጋጌ ሊመራና ሊተዳደር አምኖ ከተቀበለ ብቻ ይሆናል። ይህንን ካልተቀበለ ጥሬ ስጋ የቀለብን አሰልጥንን ያስቀመጥነው ሰራዊት አለን። የኦሮሚያ ልዩ ኃይል ፈተን እንለቅበታለን በማለት ነው ሽመልስ አብዲሳ የኦሮሚያ ገዳ ልዩ ባንክ የምረቃ ስነስርዓት ላይ የተናገረው ሽመልስ አብዲሳ ይህንን ቢልም ግን በተለይም በአማራው በኩል ያለው የአማራ ፋኖ እንኳንስ የኦሮሚያን ቅልብ ወታደሮች አይደለም ሌላም አምጥተህ አልተቋቋምከንም፣ ኑና ሞክሩን ሲሉም ለዚህ ንግግሩ ምላሽ ተሰጥቶታል። ተማሪ ሊዛ ዳሰው ወሎ ዩኒቨርሲቲ ደሴ ካምፓስ ትምህርቷን እየተከታተለች ባለበት ወቅት ስልክ ለማሰራት ከግቢው ወጥታ ሳትመለስ መቅረቷን መዘገባችን ይታወሳል። ተማሪ ሎዛ በተደረገው ፍለጋ እጅግ አሳዛኝ በሆነ መልኩ ያስገድዶ መድፈር ተፈጽሞባት ተገድላ መገኘቷም ታውቋል። የደሴ ከተማ ፖሊሲ አሳዛኝ ድርጊት ፈጻሚዎችን ለግ ማቅረብ እና ክስተቱን በተመለከተ ግልጽ ማብራሪያ መስጠት ይጠበቅበታል። ክስተቱን በተመለከተ እስካሁን ከፖሊሲም የተሰጠ ማብራሪያ የለም ዩኒቨርሲቲውም የገለጸው ነገር ባለመኖሩ የተማሪዋ ቤተሰቦች እና ጓደኞች ፍትሕ ለመጠየቅ መረጃውን ልከውልናል። አሁን ወደ የውጭ ዜናዎቻችን እንሄዳለን። አሜሪካ በአሜሪካ ቴኒስ ባለፈው ሳምንት ባልታወቀ ሁኔታ ሞቶ የተገኘው የኢትዮጵያ ዶክተር ደራራ ቦርጄ ቀብር ስነስርዓት በታላቅ ወታደራዊ ስነስርዓት ባደገበት ቴክሳስ ዳላስ ስራ ተቀብሮ ተፈጸመ። የሞቱ መንስኤ በፖሊስ ተጣርቶ የተጠናቀቀ መሆኑ የተሰማ ሲሆን ከቅርብ ቀናት ለህዝብ ይፋ እንደሚደረግ ከቤተሰብ የተገኙት መረጃዎች ለማወቅ ተችሏል። ዶክተር ደራራ ቦርጂ በአሜሪካ ባህር ኃይል በስነ አይምሮ ስፔሻል ሐኪም ሆኖ በመቀጠር የሌትና ኮሬን ማዕረግን እንዳገኘና ስራውንም ለመጀመር ወደ ካሊፎርኒያ ለመጓዝ አንድ ቀን ሲቀረው ሞቶ መገኘቱ የታወቀው ግብፅ። ግብፅ መብትን ለማስከበር ማንኛውንም እርምጃ ልወስድ እችላለሁ ስትል ገለጠች። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በግብፅ ጉብኝት ሊያደርጉ መሆኑን ተከትሎ ነው አርሲሲ በኢትዮጵያ ላይ ሲዝቱ የተደመጠው። ነገሩ የኢትዮጵያን ፖለቲካ ውጥረት ግምት ውስጥ በማስገባት በሚመስል መልኩ ማስፈራሪያ መላካቸው እንደሆነም ነው የታወቀው። አልሲስ ዩናይትድ ኔሽን፣ አፍሪካ ህብረት እያል ዶሴ ተሸክመን የምንዞረው ፈርተን አይደለም፣ ግብፅ መብቷን ለማስከበር ማንኛውንም እርምጃ ልትወስድ እንደምትችል ሊታወቅ ይገባልም ነው ያሉት። ዶናልድ ትራምፕ በግብፅ የሚገኙት የጋዛን ሰላም ስምምነቱን ለመፈረም እንደሆነም ታውቋል። ከዚህ ቀደም የግብፅና የኢትዮጵያን ጦርነት እንዳስቀሩ ሲነገሩም ተደምጠዋል ትራምፕ በመጨረሻም በጋዛ ጦርነት አክትሟል። ፕሬዚዳንት ዶናልድ ትራምፕ ከሁለት ዓመታት በፊት መስከረም 26 2016 ዓ ም ሐማስ በምዕራብ እስራኤል ድንገተኛ ጥቃት ፈጸመ አንድ ሺ ሁለት መቶ ሰዎችን ከገደለ እና ከሁለት መቶ ሀምሳ በላይ አግቶ ከወሰደ በኋላ ነው እስራኤል በጋዛ መጥነ ሰፊ ወታደራዊ ዘመቻ ያካሄደችው። በዚህ ወታደራዊ ዘመቻ ስልሳ ሰባት ሺ ፍልስጤማውያንም ሲገደሉ ከእነዚህ መካከል አስራ ስምንት ሺ ያሉ ህጻናት መሆናቸውም በሐማስ የሚመራው የጤና ሚኒስትር አሳውቋል። አስከፊው ጦርነት እንዲቆም ብዙ ጥረት ቢደረግም ፍሬ ሳፈራ መቅረቱ ነው የተገለጸው። ይሁን እንጂ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡም በኋላ ከሌሎች ሀገራት ጋር ሆነው ብዙ ጥረት ሲያደርጉ ቆይተዋል። እስራኤል እነ ሐማስ ከቀናት በፊት የተኩስ አቁም ስምምነትም አድርገዋል። ጋዛም እፎይ ብላለች። በመጀመሪያው ስምምነት መሰረት ሐማስ ያገተችው እስራኤላውያን ይለቃል፣ እስራኤልም አጉር ያሰረቻቸውን ፍልስጤማውያን ትለቃለች። ዛሬ እስራኤላውያን ታጋቾች በሐማስ ተለቀው ለቀይ መስቀልም መሰጠታቸው ታውቋል። ቀጣዩ ፈተና ግን የሰላም እቅዱ ላይ ድርድር የሚደረግባቸው ጋዛ ማን ያስተዳድር፣ የእስራኤልን ወታደር አካባቢዎች ለቀው ይውጡ ወይ፣ የሐማስ ትጥቅ መፍታት የሚሉትና ከስምምነት ለመድረስ አስቸጋሪ ነጥቦች ይሆናሉ ተብሎም ነው እየተጠበቀ የሚገኘው። ይሁን እንጂ ትራምፕ እስራኤልን ለመሄድ ወደ ኤርፎርስ ዋን አውሮፕላን እየተሳፈሩ እያለ ነው የተኩስ አቁም እንደሚጸናና በጋዛ በፍጥነት የሰላም ቦርድ እንደሚቋቋም የገለጹ። ለአሁኑ ስምምነት ኳታርም ላደረገችው አስተዋጽኦ እጅግ ከፍተኛ ምስጋናም ሰጥተዋል። በጋዛ ጦርነቱ አክትሟል ሲሉም ተደምጠዋል። ትራምፕ ጋዛን ይጎበኙ እንደሆነ ሲጠየቁም ቢያደርጉት ደስተኛ መሆናቸውን ተናግረዋል። በሚቀጥሉት አስርት ዓመታት ውስጥ ጋዛ ተአምር ትሆናለች ብለው እንደሚያስቡ ነው የተናገሩት እንደ ቢቢሲ ዘገባ ክብራን ተመልካቾቻችን እና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውድሾ ዜናዎችን እዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውድሾ ሚዲያን ሼር ላይክእና እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ በማክበር እንጋብዛለን። ዜናዎቻችንን አበቃን። ከዜናዎቸው ጋር አብሬያቸው የነበርኩት እኔ ዘውዱ መንግሥት የነበርኩኝ በቀጣዩ ዝግጅት እስከምንገናኝ ሰላም ጠና ውስትልኝ።